ሙስሊም አመሲም ታዲያ እንዴት ነው ነገሩ? ፊትህን አታሳይም። እኔ ፊትና እንዳልሆንብሽ ንብሽ ነው። ፊትህን አታሳይም። አዎ ግዴታ ነው ፊት ማሳየት። ፎቴን ለጥፍልሻለሁ እኮ ግን ፎቴን ለለጥፍልሽ ቆይ። ታዲያ እንዴት ነው ሂጃብ አድርገሽ ነው ወይስ ትተሽው ነው? ላይክ በጌታ ነው የምመሲው በጌታ የጌታ ሰውንም መሲው፣ እንዴት ሂጃብ ሳታደረግ ሙስሊማት መሲን ብይ። ለዛ ነው የጠየኩሽ። ሂጃብ ያላረገች ማለት ነው። ሉክሽ ክርስቲያን ይመስላል ነው። እንዴት ሀፕን አረገ በጣም ነው። እዛ እኔ ጋር እራሱ በጣም ደንግጠው እንዴት ምናምን እያሉ ነው። እስቲ ንገሪን ስለ ሂጃብ፣ ለምንድን ነው ሂጃብ እኮ እናግዝሻ ወይ እንትን እኮ ነው። አንድ ቀን ትመለሻለሽ ግን ያው የአንቺ ደግሞ የምትመለሽበት ከምትመለሽበት ቀን በፊት ያ እንግዲህ ሁሉም ነገር የሚያበቃበት ቀን የሚመጣው መች እንደሆነ አታውቂም። ገባሻ? ስለዚህ ኢንሻላህ እናግዝሽ። እኔ አሁን ሰለምቴ ነኝ፣ ከኦርቶዶክስ ሃይማኖት መጥቼን ወደ እስልምና የመጣሁት ቅርብ ጊዜ ማለት ነው። ገባሻ? እኛ ትንሽ ዲናችን ገብቶን እቺን ዲናችንን ለማስተዋወቅ ወደዚህ እያልን ደግሞ፣ አንቺ እስልምና ላይ አድገሽ እስልምና ላይ ተወልደሽ እንደዚህ ሆነች ስትይን እኛን ትንሽ ተስፋ ያስቆርጠናል፣ አይመስልሽ? ስለዚህ እናግዝሽ፣ እድል እድል ስጭን። ሃይማኖት ሃይማኖት ሲሉኝ አልናገር ለምንታቃለ ማለት መስፈርቱን ስላላሟላው በእኔ ምክንያት ምንም ያን ወቀሳ እንዲቀርብ አልፈልግም እና ምንድነሽ እንትነሽ ምናም ጽፉልኝ እኮ ኦርቶዶክስ ነሽ ጴጤ ነሽ ምንድነሽ አትመልሽ ምናም ዝም ነው ብለህ አልመልስም ሰላይፎን ውስጥ ይኩኝ አልመልስም ሰው ለምድነው ማለት ሙስሊም ነች ከዛ ነኝ ብል ደስ ይለኛል እኮ አፍሬ አፍሬበት ምናምን አይደለም

ሀይርያ አሁን ሀይርያ ምን መሰለሽ አሁን ስለ እኔ ጆርኒ ትንሽ ልንገርሽ። እኔ አልሐምዱሊላ ከሰለምኩ ኦልሞስት አንድ ዓመት ሊሆነ ነው ገባሽ አይደለም። ዋላ ምሬን ነው በእኔ ነው ምስኪ ስለ ሃይማኖት እያወሩ አይደለም። እኔ እኮ የሆነ ነገር እየነገርኩሽ እኮ ነው የሚጠቅምሽን ነገር እያወራሁሽ። ሶስት ሺህ ነው በቃ። ኢንሻላህ ሶስት ሺህ ከገባው ቀጣሻለሁ። ጥቃቱን ሳልኩት ሂጃብሽን ነው ማስለብስሽ። ያጀማ ሶስት ሺህ አስገቡት፣ ሂጃባን እናስለብሳታለን። ይሻለ ይመጥልሽ ትቀጫታልሽ። እሺ ስሚ፣ ምን መሰለሽማ አሁን እኔ የነገርኩሽ ነገር፣ እኔ ኦልሬዲ ከሰለምኩኝ፣ ከክርስትና ሃይማኖት ወደ እስልምና ከመጣሁ ኦልሞስት አንድ አመት ሊሆን ነው ነው ጠበሽ አይደለ። በዚህ አመት ውስጥ ትልቅ ነገር ነው ትቼ የመጡት ወደ እስልምና ስመጣ ማለት ነው። ወላሂ መላይክ እስልምና ዲኑ በጣም ማርኮኝ ወድጀው በቃ በጣም የሚገርም ብዙ ነገር ነው የተውኩት ማለት ነውእና እኔ እንደዚህ እየተዋደኩለት፣ እኔ እንደዚህ እየተንሰፈሰፍኩለት ከዛ አንቺ ደግሞ እንደዚህ ስትኝበት፣ እውነት ልብ የያዘን እኔ አንቺን ጀጅ እያደረግኩሽ ያስጨነኩሽ ምናምን ነገር አይደለም፣ እንደዛ እንዳታስቢው። እና እህቶች ያግዙሽ ስ እድል ስጭለኛ እህቶች ያግዙሽ እድል ስጭለኛ። ሶስት ሺህ ሙሉ ያጀማ ሶስት ሺህ ሙሉ። ዛሬ ኢጃብ ኒቃብ ነው አስለብሰናት የምንወጣው ኢንሻላህ። ኒቃብ አምስት ሺህ ከገባማ ኒቃብ ነው መተለብሻት። ሶስት ሺህ ቶሎ በሉ፣ ደብል ነው አሁን። ገፍቱ በደንብ እና ምን ተስማማን እድል ስጭናለሽ እህቶች ያግዙሽ እድል ስጫቸው። ኢንሻላህ ላይ ሰበቡን ማድረስ ነው አይመስልሽም? ሁለት ታይምስ ነው ጊፍት እኮ እኔ እኮ ምን አልኩሽ? እናውራ እኮ አላልኩሽም እኔ ያልኩሽ እኮ ምን አልኩሽ መሰለሽ? እድል ስጭን በውስጥ እናውራሽ ነው በውስጥ እናውራ ወይ? ምን እዚህ ጋር እሺ፣ እሺ፣ በቃ ፎሎ አድርግኝና በውስጥ እህቶች ያግዙሻል። ዛሬ ኒቃብ ያስለብሱሽ ነው እንደዚህ። ሰዎች እኔ ሶስት መቶ ራሱ ተሰጥቶኝ ያውቃል። ኢንሻላህ እሺ፣ ሰበቡን አድርሽ፣ አላህ ያግዝሽ፣ አላህ ይርዳሽ። እኔ ጀጃ አላደረኩሽም፣ እሺ። ዋናው ልብ ነው ግን ሆንም ወንድሞች ወንድሞችሽን ማገዝ አለብሽ። ገባሻ? እኔ ለአንቺ ፊትና እንዳልሆን እንትማ፣ አንቺም ለዛው እንደዛው። እሺ እሺ። እና እንትን እንላለን ዛሬ አምስት ሺህ ከገቡ ኒቃምሽን ነው አስለብሽ። ይሾጣል ተወንጅ፣ እባክህ አንተ ወረስ ምናመጣት ትችላለህ። ያቸው ኮመንት አትመልሽላችሁ፣ ኮመንት አትመልሽላችሁ። እሺ። እኔን ተከትለው የሚመጡ ሰዎች ስላሉ ትንሽ ሊናገሩሽ የሚፈልጉ ሰዎች ስላሉ ኮመንት አታንብቢ እና ብታይ እስልምና ስንት ዋጋ ከፍለን የመጣ ነው የምልሽ እና ትንሽ ደስ የሚል ዲን ነው ገባ ፎሎ አደረግሽ ስምሽ ግን አያያዝም ሀይርያ ሀይርያ ሀይር ማለት ነው ሀይር የሆንሽ ነገር ማለት ነው ወይስ ሀይርያ ለኸይር ይሆናል ያገኘሽ አላህ ለኸይር ሆነ መገናኘታችን፣ ለኸይር ያድርግልህ። ኢንሻአላህ እንግዲህ እኔ እየዞርኩ ዳዓዋ እያደረግኩ ነው። እስልምና ላልደረሳቸው ወገኖቻችን እያዳረስኩ ነው፣ ኢንሻአላህ እንደ አላህ ፍቃድ

እንደዚህ ታዲያ መሆን እያለ እንደዛ ኢናሊላ፣ ማሻላህ ወላ አላህ ይጠብቅሽ። እንደዚህ መሆን እየተቻለ እንዴ እረ ተይ ትቀጥያለሽ ግን አ ትቀጥያለሽ ግን ነው። እ ካሸነፉሽ ደግሞ አስቀራሻለሁ። ቁርአን ነው ማስቀራሽ። ላስት ግን እሺ በቃ ገብተናል። ካሁን በኋላ አትስጡ። ምን ነው? ምን እያደረግሽ ነው? ተዘጋጅ እንግዲህ ለመቅራት። ወላሂ ማሻአላህ አንቺ ሂጃብሽን አታውልቂ። እኔ እናደደብሻሉ። ይህ ልቀጣሽ ነው። በቃ ሁላችሁም ፎሎ አድርጓት ይሻላ። ፎሎ አድርግሽኛ ኔ ፎሎ አድርግ፣ ፎሎ መልሽ። እሺ፣ በቃ ቅሪልንና እንውጣ። ፋቲሃን ቅሪልንና በቃ እንውጣ። ሌላ ቀን በሰፊ እንገናኛለን ኢንሻአላህ። ቀጥይ ነፍሴ፣ ተጨነቀች። ሴጣኑ ነው አለልሽ መቼስ

እሺ እሺ፣ እኔው በቃ ኸይርያ፣ ሌላ ቀን እንገናኛለን። በርቺ። እሺ፣ ይሻላል። እህቶች ያግዙሻል፣ አውሪያቸው። እሺ፣ በውስጥ እሺ። ጠብቅሽ፣ አላህ ይጠብቅሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንቺም።